በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የመኮኤልቲው ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይደርሳችሁ፣ አሜን። ከባለፈው ክፍል የቀጠለውን የዲያብሎስ ውጊያዎች እንዴት ማሸነፍ ይቻላል የሚለውን እንመለከታለን። በንቀትና በንቁነትና በጥንቃቄ ዲያብሎስን ማሸነፍ ይቻላል። ምክር ለማግኘት መናዘዝህና አንተነትህ በካህኑ ፊት መግለጥህ ብቻ በቂ አይደለም ሐዋርያው እንደ ተናገረው ለድህነትም ንቁ መሆን አለብህ በመጠን ኑሩ ንቁም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ አንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ምንም እንኳን ባላጋራህ ባልጠበቅከው ሰዓት በተዘናጋህ ጊዜ ቸልተኛ ስትሆን ስትዳከም ስትጨነቅና መንፈሳዊ ተግባራትን ማከናወን ስትረሳ ጠብቆ ቢያጠቃህም ጠንካራና ንቁ ስለሆነ አንተም ንቁ ልትሆን ይገባሃል። ቅድስት ቤተ ክርስቲያን በተለያዩ በዛ ባሉ አጋጣሚዎች ንቁ እንድንሆንና እንድንሆን ትጠራናለች። በጾም ወቅት ንቁ ተዘጋጁ ትለናለች። በቅዳሴ ላይም ኑ ከዚህ ቁርባን ተቀበሉ ትለናለች። በስብከት በንባባትና በጉባኤያት ላይም ስለ ዘላለማዊ ሕይወታችን እንድንጨነቅና ውጊያዎች ከእግዚአብሔር ጋር በመሆን በጥንቃቄ እንድንዋጋ ትጠራናለች። ዲያብሎስ ግን የሚያጠቃውን ሰው በቀላሉ ለማጥፋት ስለ ዝንጋኤ እንዲያድርበትና እንዲያድርበት ይመኛል። መንፈሳዊ ተግባሩን የሚዘነጋ ሰው በቀላሉ ሊወድቅ ይችላል። ምክንያቱም በምንም አይነት መንፈሳዊ ዝግጅት ወይም የመንፈስ ቅዱስ ጸጋ በልቦና ውስጥ በሚከተል እንቅስቃሴ አልጠነከረምና በመሆኑም አንዳንዴ ዲያብሎስ ሰውን ለመጣን ሲፈልግ በማዘናጋት ውጊያ ይጀምራል በውጤቱም ሰውየው ለጸሎት ለንባብ ለመንፈሳዊ ጉባኤ ለንስሐና ለቅዱስ ቁርባን ቸልተኛ እየሆነ ይመጣል አንድ ስንኳ የሚጠብቀው ነገር ሲያጣ ዲያብሎስ አጥቅቶ ይጥለዋል በአንጻሩ ስለ መንፈሳዊ ተግባራቱ የሚጨነቅ ሰው ግን እግዚአብሔርን በፊቱ ያስቀድማል መውደቅ አሳፋሪ መሆኑን ስለሚያውቅም እግዚአብሔር በውጊያዎች ሁሉ ላይ ይረዳዋል አንዳንዱ ሰው ደግሞ ከወደቀ በኋላ ካልሆነ በስተቀር ወደ ልቡ መመለስ አይችልም ወይም ራሱን አያውቅም ለዚህ ምሳሌ የሚሆነን ከጠፋ በኋላ ቆይቶ ወደ ልቡ የተመለሰው የጠፋው ልጅ ታሪክ ነው ንጉሥ ዳዊትም በወደቀ ጊዜ አላወቀም ነበር ነቢዩ ናታን መጥቶ ያ ሰው አንተነህ እስኪለው ድረስ አልነቃም ጠቢቡ ሰለሞንም በተሰጠው ጥበብ መውደቁን ወይም ሁሉ ከንቱ መሆኑን እነዚያ እንግዶች ሴቶች እስኪሆኑለት ድረስ አላወቅም። አንተ ግን ባላጋራህ እያገሳ መዞሩን ካወቅክ ሙሉ ለሙሉ ከተት አውጭበት። ድንበሩ ላይም ቁም፣ ከዚህ አልፈህ አትምጣ በለው። የጾም፣ የጸሎት፣ የንቃት፣ የማስተዋል፣ የንስሐና የጥንቃቄ መሳሪያዎችን አዘጋጅ። እግዚአብሔርን ያዝና እያንዳንዷ የጠላትን እንቅስቃሴ ምኞት ሀሳብ እርምጃና ስሜት በንቃት ተከታተል ሐዋርያው እንደ ተናገረው አድርግ ለክርስቶስም ለመታዘዝ አእምሮህን ሁሉ እንማርካለን ሁለተኛ ቆሮንቶስ ምዕራፍ አሥር ቁጥር አምስት በመንፈሳዊ ንቁነትና ውስጥም የሐዋርያትን ቃል አድምጥ የዲያብሎስን ሽንገራ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። ኤፌሶን ምዕራፍ ስድስት ቁጥር 11። ንቁሁን በሌሊት ከሚወድቅ ፍርሃት የተነሳ ሰው ሁሉ ሰይፉ በወገቡ አለ። መኃልየ መኃልይ ምዕራፍ 3 ቁጥር ስምንት ይህ ሰይፍ የመንፈስ ሰይፍ ነው። የጽድቅ ጥሩር፣ የእምነት ጋሻና ሌሎች መንፈሳዊ የውጊያ መሳሪያዎችንም እንታጠቅ ዘንድ ይገባናል። እንዲህ ያለው ዝግጅትንህና ጥንቃቄ ታዲያ በሕይወትህ ዘመን ሁሉ ካንተ ጋር ይሁን። እስከ ሞት ድረስ ተጠንቀቅ። እስከ መጨረሻዋ ሰዓትም ድረስ ንቃ። ድንገት መጥቶ ተኝታችሁ እንዳያገኛችሁ፣ ስለዚህ ትጉ። የማርቆስ ወንጌል ምዕራፍ 13 ቁጥር 36 መድኃኒታችን ኢየሱስ ክርስቶስ በመጨረሻዋ ሰዓት በመስቀል ላይ ሳለ እንኳን ዲያብሎስ የእግዚአብሔርን ልጅ እስከሆንክ ከመስቀል ውረድ ማቴዎስ ወንጌል ምዕራፍ 27 ቁጥር 40 በማለት ተፈታትኖታል። ስለዚህ ምንጊዜም ዝግጁ ሁን እንጂ አርጅቻለሁ ወይም ድኛለሁ አትበል። ዲያብሎስ በሐሰት ምህርቱ እንዳይዋጋህም ተጠንቀቅ። ለምሳሌ አንተ አቤቱ ጌታ ሆይ፣ ይቅር በለኝ እያልክ ስትጸልይ ዲያብሎስ ይገለጽልህና ከአሁን በኋላ ይቅር በለኝ ብለህ አትጸልይ ጌታ ከረጅም ጊዜ በፊት በከበረ ደሙ ፈሳሽነት በመስቀል ላይ ሆኖ ይቅር ብሎሃል። ታዲያ ይህ ይቅርታ የምትለው ቃል ኑፋቄ ካልሆነ ምን ሊሆን ይችላል? ይላል። በዚህ ጊዜ አንተ ጌታዬ ይቅር ብሎኝ ነፍሴን አድኗታል፣ እኔ ግን ራሴን ይቅል አላልኩም። ድህነቴ በየቀኑ እየጣልሁ እያጣሁ ነው። ስለሆነም በየቀኑ ይቅር በለኝ እያልሁ እጮኋለሁ በለው። እንዲህ በማድረግም ድህነትህን ተጠባበቅ። ራስህን በመጠበቅ ውስጥም ፍጹም ቆራጥና ሙሉ ለሙሉ ጠንቃቃ ሁን። በጥቂቱም ቢሆን አብልጠህ ታመን። ምክንያቱም በእምነት መኖርህ ጥንቃቄህና ቆራጥነትህ ዲያብሎስ በአንተ ላይ የከፈተውን ውጊያ እንደ ተሸነፈበት ቆጥሮ እንዲሸሽ ስለሚያውቅ ነው። ዲያብሎስ ድል ለማድረግ ዋናው መሳሪያ ደግሞ ጸሎት ነው። በጸሎትና በእምነት ዲያብሎስን ድል ማድረግ ይቻላል። ደቀ መዛሙርቱ እርኩሱን መንፈስ ማውጣት በተሳናቸው ጊዜ ጌታ ይህን ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም ነበር ያላቸው። የማርቆስ ወንጌል ምዕራፍ 9 ቁጥር 29። በዚህም ጸሎትና ጾም የዲያብሎስን ውጊያዎች ለማሸነፍ ምን ያህል ጠቃሚ መሆኑን አስተምሮናል። በጾምና በጸሎት ወደ ሕይወታችን የምንጠራው እግዚአብሔርን ነው። አቤቱ ጌታ ሆይ ከባላጋራችን ደባ አድነን በእኛ ላይ ያጠመዳቸውን ወጥመዶች ሁሉ አጥፋለን እንለዋለን። እግዚአብሔርን ሳንይዝ ዲያብሎስን ብቻችንን ብንጋፈጠው የጦርነቱ ተሸናፊዎች እንሆናለን። ስለሆነም ይህ እንደሚያገሳ አንበሳ በዙሪያችን የሚዞረው ብለህ ዘዴና ጠንካራ ጠላታችንን በእጅ በእኛ ጥበብ ማስተዋል ልናሸንፈው ስለማንችል ያንተን ማዳን እንሻለን እኛ በሚቻለን ሁሉ መናፍስትን ከማን እንደሆኑ በመመርመርና በመለየት ባላጋርነታቸውን ልናውቅ፣ ስናውቅ መቃወም እንጀምራለን። ኃይሉ ግን ካንተው ነው። እኛ አቅማችን እስኪፈቅድልን ድረስ እንታገላለን። ወደ ድል የምትመራን ግን አንተ ነህ እንለዋለን። የሚያሰራን ኃጢአት ትልቅም ይሁን ትንሽ፣ ዲያብሎስን ብቻችንን መጋፈጥ የለብንም። እግዚአብሔር ከእኛ ጋር መሆን አለበት። ጠዋትና ማታ ዘወትር ከክፉ ነገር ሁሉ ከጠላትም ኃይል ሁሉ ሰውረን በእነርሱ እንጠበቅና እንመራ ዘንድ ቅዱሳን መላእክትን ላክልን። በዚህም ቀን ሌሊት ከኃጢአት ጠብቀን በሰላም አውለን አሳድረን እንበለው። የእግዚአብሔርን እርዳታ መጠበቅ ያለብን ገና ምንም ሳይሆን በፊት ነው። ብዙ ጊዜ ሰዎች በሽታ እጅግ ጠንቶበት ለሞት እስኪቀርብ ድረስ ወደ ሐኪም እንደማይሄደው ሰው እነርሱ ከባድ መከራ ካልደረሰባቸው በስተቀር እግዚአብሔርን አይፈልጉትም። ቅድስት ቤተ ክርስቲያን ግን ውጊያ ከመከፈቱ አስቀድሞ ጠብቀን ማለትን ታስተምራለች። ከአድነን ጸሎት ጠብቀን ጸሎት ይቀድማልና፣ ዲያብሎስ በእኛ ላይ ያጠመዳቸው ወጥመዶች ሁሉ ላይ ከመውደቅ እንዲጠብቀን አስቀድመን እግዚአብሔርን እንጠይቀዋለን። በወጥመዶቹ ላይ ከወደቅን በኋላ ግን አድነን ብለን እንጮሃለን። ለዚህም ነው በምስጋና ጸሎታችን ውስጥ ፈተናን፣ የዲያብሎስን ሸክም፣ የጠላትን መነሳት፣ የተሰወረውንና የተገለጸውን ከእኛ አርቅልን የምንለው። እነዚህ ሁሉ በእኛ ላይ ከመምጣታቸው በፊት ነው እንዲያርቅልን የምንጠይቀው። ወደ ፈተናም አታግባን የምንለው ለዚሁ ነው። ዲያብሎስ ጦርነቶቹን ከመክፈቱ አስቀድሞ የእግዚአብሔርን እርዳታ እንጠይቃለን እንጂ ግራ አንጋባም፣ አንደረጋገርም። ይህ ለሰባት ሺህ ዓመታት ሰዎችን በመዋጋድ ልምድ ካካበተው ዲያቢሎስ እኔ ብቻዬን አልችለውም። አንተ እግዚአብሔር ግን ሕያውና ከዲያቢሎስ በፊት የነበርህ ነህ። ከመውደቁ አስቀድሞ እርሱም የእጅህ ሥራ ነበር። አንተ ደባዎቹን ሁሉ ስለምታውቅ ልታስረው፣ ልትገድበው አልፎ ተርፎም ሙሉ ለሙሉ ልታጠፋው ትችላለህ። ስለዚህ ከእርሱ ውጊያዎች ሁሉ አንተ አድነኝ እያልክ በጸሎት ጥላ ስር ሆነህ ፈጣሪህን ትለምናለህ። ያለ ጸሎት አትድንምና፣ ከጠላት ጋር ተዋግተህ ከወደቅህ ግን ጸሎትህ ተቀባይነት አለማግኘቱን አስተውል። ጸሎትህ ጠንካራ ከሆነ ግን ያለ ምንም ጥርጥር ታሸንፈዋለህ። እግዚአብሔር የድሃውን ጩኸት ሰምቶ እንደሚመልስም እርግጠኛ ሁን። ምክንያቱም ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላልና የሚል ቃልም አለና ስለዚህ አቤቱ ተነሳ ጠላቶችንም ይበተኑ የሚጠሉህም ከፊትህ ይሽሹ ኦሪት ዘኍልቍ ምዕራፍ አስር ቁጥር ሰላሳ አምስት አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎርሏልና መዝሙር አስራ አንድ ቁጥር አንድ በል አሁንም በግልጽ እንዲህ በል ሀያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ መዝሙር 44 ቁጥር 3። አቤቱ እርኩሳን መናፍስት ለኔ ጠላቶች ከመሆናቸው በፊት ላንተ ነበሩ። አሁንም በኔና በሌሎች አድረው መንግሥትህን እየተቃወሙ ነውና ስለኔና ስለሌሎች ብለህ ተዋጋቸው። ያላንተ ምንም ማድረግ አይቻለንምና ላጋንንት ውጊያ ብቻችንን አትተወን። የዮሐንስ ወንጌል ምዕራፍ 15 ቁጥር 5። በጥሩነቶቹ ሁሉ የእግዚአብሔርን ድል ማድረግ የቀመሰው ንጉሥ ዳዊት እንዲህ ነበር ያለው፣ የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። መዝሙር 118 ቁጥር 15 በሕይወትህ ዘመን የእግዚአብሔር ቀኝ ዳስሃለችን? የእግዚአብሔር እግዚአብሔር ለሙሴ የተናገረውን የማዳን ቃል አጣጥመሃልን? እንዲህ ነው የሚለው የእግዚአብሔር ማዳን፣ እዩ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 13 ይህን ካጣጣም ከመዝሙረኛው ጋር እንዲህ ይበል በአጠገብህ ሺህ በቀኝህም 10 ሺህ ይወድቃሉ ወደ አንተ ግን አይቀርቡም። መዝሙር ዘጠና ቁጥር 7 አንተ በራስህና በሌሎች ፈቃድ ምክንያት ማስተዋልና ተግባር መደገፍን ተለማምደሃል የእግዚአብሔርስ የጠንካራ ጸሎት ውጤትንስ ቀምሳሃልን እግዚአብሔርን ልሞክረውና ከወደቅሁ መነሳትን ካቃተን ካንተ እፈልጋለሁ የሚለውን ሰው ግን አትምሰለው። ወድቀህ መነሳት እስኪያቅትህ ድረስ ለምን ትጠብቃለህ? አሁኑኑ ፈልገው፣ ኃይሉ እንዳትወድቅ ይደግፈሃልና። በእርግጥ እግዚአብሔር ከወደቅክ በኋላ ያነሳሃል፣ ግን ስትነሳ ተጎርተህ ነው የምትነሳው። በኃያሉ እግዚአብሔር ክንዶች ስር ተጠልለህ አቤቱ ጌታ ሆይ ከባላጋራችን ደባ ካጠመደብንም ወጥመዶች ሁሉ በለው። በዚህ ጊዜ መዝሙረኛው እንደ ተናገረ መጥቶ ነጻ ያወጣሃል፣ ያድንህማል። ወጥመድ ተሰበረ፣ እኛም ማመለጥ፣ ረድኤታችን ሰማይና ምድርን በሠራ በእግዚአብሔር ስም ነው። መዝሙር 123 ቁጥር 7። እንዲህ ከሆነ ካንተ አስቀድመው ለታገሱት አባቶች ድልን ያጐናጸፈ እግዚአብሔር ላንተም እንዲያጎናጸፍህ ጠይቀው። ለእነርሱ የሰጠውን ኃይል ለአንተም እንዲሰጥህ ጠይቀው። የመንፈስ ቅዱስን ጸጋም እንዲያድልህ ጠይቀው። አስቀድሞ ዲያብሎስን ሂድ አንተ ሰይጣን ብሎ እንደ ገሰጸውና እንዲገስጽልህም ጠይቀው ማቴዎስ አራት ቁጥር አስር ሌላው ሂድ አንተ ሰይጣን በማለት ዲያብሎስን ድል ማድረግ ይቻላል። ሂድ አንተ ሰይጣን የሚለው የመድኃኒታችን የኢየሱስ ክርስቶስ የተግሳጽ ቃል ለእርሱ ላቀረበበት ፈተና ብቻ ሳይሆን ዲያብሎስ በሰው ልጆች ላይ ለሚከፍታቸው ጦርነቶች ሁሉ የተነገረ የተግሣጽ ቃል ነው። ዲያብሎስ በአንተ ላይ የሚከፍተው ጦርነት እጅግ እንዳይከብድና ጌታ መጥቶ እንዲያባረርልህ የእነዚህን ቃላት ኃይል በሕይወትህ ተለማመዳቸው። አሊያም ለጊዜው ብቻ እንዳይለይህም የሉቃስ ወንጌል ምዕራፍ 4 ቁጥር 13 ለማድረግ ተጠቀምባቸው። ውጊያው ከፊትህ ገለል ሲልልህ ምቾቱና ፍትወቱ እንደ ቀድሞ ሳያስቸግርህ ሲቀር ድካሙ ሲጠፋልህ፣ በምትኩ አዲስ ብርሃን ሲፈነጥቅልህ፣ ምንጊዜ ጌታ ዲያብሎስ ካንተ ለማራቅ ገስጽ ገስጾ እንዳባረረው ታውቃለህ። ዲያብሎስ ያለ ልክ እንዲፈትነን እግዚአብሔር አይፈቅድለትም። እግዚአብሔር ዲያብሎስ በእጁ ውስጥ እንዲያስገባን አይፈቅድለትም። እግዚአብሔር አንዳንድ ጊዜ በዲያብሎስ ስንፈተል ዝም የሚለው ከነዚህ ውጊያዎች መንፈሳዊ ጥቅሞችን እናገኝ ዘንድ እድሉን ሲሰጠን ነው። ሆኖም ግን ዲያብሎስ ተስፋ ማስቆረጥና ግራ መጋባትን ሲያጸናብን እግዚአብሔር ሂድ አንተ ሰይጣን በማለት ይገስጽልናል። አንዳንዴ ሰው ከዲያብሎስ ውጊያዎች እፎይ የሚልባቸው ጊዜያት ይኖራሉ። ፍጹም ከእግዚአብሔር ጋር መሆኑና ህብረት መፍጠሩ ይሰማዋል። አልፎ ተርፎም እንዴት ኀጢአት እንደ ሠራና እንደ ወደቀ ሲያስብም ይገረማል። በዚህ መንፈሳዊ መደላደል መካከል የዲያብሎስን ፈተና ያሸነፈው ኢየሱስ ክርስቶስ ምስጋና ይግባውና እኔ የፈቀድኩልህ እንድትፈትነውና እንድትፈትሸው እንጂ ይህን ያህል እንድታስጨንቀው አይደለም። ስለዚህ ሂዳንተ ሰይጣን በማለት እንደ ገሰጸለት በሚገባ ይገነዘባል። ወንድሞቼ ሆይ፣ የወደቅንባቸው ኀጢአቶች በሙሉ ገና ጥቂትና ቀላል የዲያብሎስ ውጊያዎች ናቸው። ውጊያዎቹ ሁሉ እግዚአብሔር ወደ እኛ ከመድረሳቸው በፊት ባያስቆማቸውና በእነርሱ ከመፈተን ባያወጣን ኖሮ እጅግ በጣም ይከብዱብን ነበር። እግዚአብሔር እንድንፈተን ሲፈቅድም በምንችለው አቅማችን ብቻ ነው። ከአቅማችን በላይ ብንፈተን ግን እንባቆም እንቆም ዘንድ አንችልም ነበር። ለአንድ ከባድ ውጊያ ትጋለጥና ልትወድቅ በምትንገዳገድበት ሰዓት አንተ ምንም በማታውቀው መንገድ ትድናለህ። ይህ የሆነው እግዚአብሔር በመካከል ገብቶ ይህ ሰው ክፉኛ ተዋክትኸዋልና ከእርሱ ራቅ በማለት ስለገሰጸልህ ነው። ይህም ጻድቁ ኢዮብን ዲያብሎስ በፈተነው ጊዜ እግዚአብሔር የዲያብሎስን ኃይል እንዴት እንደገደበውና በሚችለው አቅም ብቻ እንዲፈተን እንደፈቀደለት ያስታውሰናል። በመጀመሪያ በእርሱ ላይ እጅህን አትዘርጋ ኢዮብ ምዕራፍ 1 ቁጥር 12 ሲለው በመቀጠልም ህይወቱን ተው ኢዮብ ሁለት ስድስት በማለት ገድቦበታል። ሂድ አንተ ሰይጣን የሚለው ቃል በእኛ ታላቅ መጽናናታችን መጽናኛችን ነው። ዲያብሎስ ሙሉ ለሙሉ በነጻነት ሆኖ የወደደውን ሊያደርግብን እንደማይችልና ውጊያዎች ሁሉ የተገደበ መሆናቸውን ይህ ቃል ይገልጽልናል። ዲያብሎስ ራሱ ከሀያሉ ከእግዚአብሔር ክንድ በታች መሆኑና እርሱ በወደደ ጊዜ ሁሉ ሊያቆምና ውጊያዎቹም ሊገድብበት ሊያከሽፍበት በመጨረሻ ሊያባረረው እንደሚችል ያሳውቀናል። ስለሆነም ለማንኛውም ውጊያ በተጋለጥን ጊዜ እነዚህ ውጊያዎች በእኛ ችሎታ የመቋቋም አቅምና ኃይል ውስጥ እንዳሉ እርግጠኞች እንሆን። ውጊያዎቹን ሁሉ ለማሸነፍ ከወደድ አምላካችን እግዚአብሔር ኃይሉን ሰጥቶናልና ሂድ በማለት ማለትን እንችላለን፣ እርሱም ይሄዳል። ይሁን እንጂ እኛ ብዙ ጊዜ ሂድ አንተ ሰይጣን ማለትን አንወድም። አንዳንድ ጊዜ ቸልተኞች ስለምንሆን የመግቢያ ቀዳዳ እንከፍትለታለን። በሌላ ጊዜ ደግሞ በቸልተኝነት የማባረሪያውን ጊዜ እናስተላልፈዋለን። አንዳንድ ጊዜ ደግሞ ቁራጦች መሆን ይሳነንና ጠላታችን መሆኑን በመዘንጋት ከእርሱ ጋር ድርድር እንጀምራለን። ከሁሉም በላይ ደግሞ አንዳንዴ ሂድ አንተ ሰይጣን ማለታችንን ትተን እጅ በመስጠት ከእርሱ ጋር ተባባሪዎች ሆነን እንገኛለን። እንዲያውም አንዳንዶች ፈቃዳቸውን፣ ልቦናቸውን ክፍት በማድረግ እንኳን ደህና መጣህ በማለት የሚቀበሉት ሲኖሩ ሊኖሩም እንደሚችሉ አስባለሁ። ብዙዎች ዲያብሎስን፣ ሂድ አንተ ሰይጣን የማይሉትና በእነርሱና በዲያብሎስ መካከል ወዳጅነት፣ ፍቅርና መግባባት በመኖሩ ይኸው ወዳጅነት የእርሱን ፈቃድ ብቻ ያደርጉ ዘንድ አጥብቆ ስለሚያስተሳስራቸው ነው። ምንም እንኳን መድኃኒታችን ኢየሱስ ክርስቶስ ገስጾ ቢያባረረውም፣ እነርሱ ግን ተመልሶ መጥቶ እንዲረዳቸው በመፈለግ ይሹታል። ዲያብሎስ ከእነርሱ እንዲርቅ አይፈልጉም ማለት ነው። ልበ ንጹሐን የሆኑ ብቻ ዲያብሎስን በመገሰጽ ሂዳን ተሰይጣን ማለት ይችላሉ። እግዚአብሔር ሲገስጽላቸውና በጣም ይደሰታሉ ሌሎች ደግሞ ዲያብሎስን ከመፈለጋቸው የተነሳ አጥብቀው ይይዙታል ስለ እርሱም ይከራከራሉ ይህም በኤፌሶኗ ጣዖት ለአርጤሚዎስ ወይም ዲያና እና ለመቅደሷ የተሟገቱትን ሰዎች ያስታውሰናል የሐዋርያት ሥራ ምዕራፍ 19 ቁጥር 28 ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ሰዎችን ከማዳኑ አስቀድሞ ልትድን ትወዳለህን የዮሐንስ ወንጌል ምዕራፍ 5 ቁጥር 6 በማለት የሚጠይቀው። ስለዚህ እግዚአብሔር ዲያብሎስን ሲያርቅልህ ፈቃዱ ከሆነ ሊያርቅልህ ፈቃዱ ከሆነ አንተም ከእርሱ ጋር ሁን። ዲያብሎስን ከሕይወትህ ለማራቅ ፈቃድህ ከእግዚአብሔር ፈቃድ ጋር አንድ ከሆነ እነሆኝ በለው። ምንም ያህል ቢያደክምህና ከአንተ እስኪርቅ ቢያስጨንቅህ፣ ዲያብሎስን ከሕይወትህ ለማራቅ ፈቃድህ ከእግዚአብሔር ፈቃድ ጋር አንድ ይሁን። በመጽሐፍ ቅዱስ የወዳጅ ማቁሰል የታመነ ነው የጠላት መሳም ግን የበዛ ነው። የሚል ቃል አለ። ምሳሌ 27 ምዕራፍ 27 ቁጥር 6 ዲያብሎስ የሚወድህ መስሎ ሊስምህ ይችላል። ነገር ግን አንተን የሚያስደስቱ ፍላጎቶችህና ፍትወትህን እያሳካ በማታውቀው መንገድ ሊያጠፋህ የሚችሉ ወጥመዶችን በማዘጋጀት ከህይወትህ እንድታስወጣው ሲያታልልህ ሊያታልልህ ይችላል። ስለሆነም አትመነው። እንዲያውም ከልብህ ሂዳን ተሰይጣን ብለው እንዲህ ስትለው ከእግዚአብሔር ጋር ሆነ ቁርጥ ባለ ሀሳብና ውሳኔ ዳግመኛ ከእርሱ ጋር ምንም አይነት ግንኙነት ላለማድረግ በማወቅም ሆነ መሆን አለበት። ብርሃን ከጨለማ ጋር ምን ኅብረት አለው? ሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር አስራ አራት የሚል ቃል ስላለም በሕይወትህ እግዚአብሔርን ከዲያብሎስ ጋር ለመያዝ አትሞክር። ከእግዚአብሔር ጠላቶች ጋር ወዳጅነት አትመስርት፣ በክፉ ስራቸውም አትተባበር። ከሕይወትህ ቤቱና ቤተ መጽሐፍቱን፣ ፎቶግራፎቹን፣ መጽሐፍቱንና መጽሔቶቹን፣ ዋዛ ፈዛዛዎቹን፣ ዘፈኖቹና ተረቶቹን፣ ተባባሪዎቹንና ወኪሎቹን፣ ሌሎችም ንብረቶቹን ሁሉ አስወጣ። ሂድ አንተ ሰይጣን፣ አንተና ያንተ ከሆኑት ጋር ብለው የከፈት ክለት በሮች ሁሉ ዳግመኛ ተመልሶ እንዳይገባባቸው በፊቱ በፊቱ ላይ ዝጋበት። ዲያብሎስን ለአንዴና ለመጨረሻ ጊዜ በቆራጥነት ወስነህ ከሕይወትህ አባረው። ውሳኔህ ግን ያልተረጋጋ በፍጹም ቆራጥነት ያልተሞላና የተረበሸ ውሳኔ አይሁን። አንዱ ዐይን ወደ ገነት፣ ሌላው ወደ ሲኦል ያያል እንደሚባለው ተረት አይሁን። የዲያብሎስ ከነደባዎቹ ከአንተ ጋር መቆየት ለአንተ ጥፋት መሆኑን ፍጹም እርግጠኛ ሁን። በርሱ በኩል ምንም አይነት ትርፍ አትቀበል። ያ ትርፍ ህይወትህ፣ ለዚያውም ዘላለማዊ ህይወትን ሊያሳጣህ ይችላልና ነው። ዲያብሎስን ካንተ ለማባረር ኀጢአትን በእግዚአብሔር ትእዛዛት መመርመር በጣም ጠቃሚ ነው። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም፣ ዘወትርም ለዘላዓለሙ አሚን።